ሙስሊም አመሲም ታዲያ እንዴት ነው ነገሩ? ፊትህን አታሳይም። እኔ ፊትህን እንዳልሆንብሽ ነው ፊትህን አታሳይም። አዎ ግዴታ ነው ፊት ማሳየት፣ ግን ፎቴ ለለጥፍልሽ። ቆይ፣ ታዲያ እንዴት ነው ሂጃብ አርገሽ ነው ወይስ ትተሽው ነው? ላይክ በጌታ ነው የምመሲው በጌታ የጌታ ሰውን መሲው፣ እንዴት ሂጃብ ሳታረግ ሙስሊማት መሲን ብዬ ነው። ለዛ ነው ማለት ነው፣ ሂጃብ ያላረገች ማለት ነው። አሉክሽ ክርስቲያን ይመስላል ነው። እንዴት አፕና አረገ በጣም ነው በጣም ደንግጠው እንዴት ምናምን እያሉ ነው። እስቲ ንገሪን ስለ ሂጃብ፣ ለምንድን ነው ሂጃብ የማታረጊው? አስተምሪ። እኮ እናግዝሻ ወይ እንትን እኮ ነው፣ አንድ ቀን ትመለሻለሽ። ግን ያው የአንቺ ደግሞ የምትመለሽበት ከምትመለሽበት ቀን በፊት ያ እንግዲህ ሁሉም ነገር የሚያበቃበት ቀን የሚመጣው መች እንደሆነ አታውቂም። ገባሻ? ስለዚህ ይሻላ፣ እናግዝሽ። እኔ አሁን ሰለምት ነኝ ከኦርቶዶክስ ሃይማኖት መጥቼን ወደ እስልምና የመጣሁት ቅርብ ጊዜ ማለት ነው። ገባሻ? እኛ ትንሽ ዲናችን ገብቶን እቺን ዲናችንን ለማስተዋወቅ ወደዚህ እያልን ደግሞ አንቺ እስልምና ላይ አድገሽ እስልምና ላይ ተወልደሽ እንደዚህ ሆነሽ ስትይን እኛን ትንሽ ተስፋ ያስቆርጠናል፣ አይመስልሽም? ስለዚህ እናግዝሽ፣ እድል እድል ስጭን። ሃይማኖት ሃይማኖት ሲሉኝ አልናገርም ለምንዶታቃለ ማለት መስፈርቱን ስላላሟላው በእኔ ምክንያት ምንም ያን ወቀሳ እንዲቀርብ አልፈልግም እና ምንድን ነሽ እንትን ነሽ ና ጽፉልኝ፣ አልኮ ኦርቶዶክስ ነሽ ጴጤ ነሽ ምንድነሽ? አትመልስ ምናምን ዝም ምና ምላ አልመልስም። ሰላይኮን ውስጥ ይኩኝ አልመልስም። ሰው ለምድነው? ማለት ሙስሊም ነች ከዛ ነኝ ብል ደስ ይለኛል እኮ አፍሬ በት ምናምን አይደለም አለ አሉ የሰሞች ነው አለው። አብሬበት ምናምን አይደለም ግን እንደዚህ አይነት አለ እንዴ እንዲባል አልፈልግም። ጸጥ ነው የምለው፣ ያው እስልምና ለምናምን የሆነ ሳይ ፒክቸርም ሌላ መሳይ ነው ማ የተናገር የመለስሽ አሚን። ያው አክቹሊ ምን መሰለሽማ፣ አሁን ስምሽ ማን ነው? አትጠገብ ትክክለኛ ስሜ ነው ኸይርዬ ሀይርያ፣ አሁን ሀይርያ፣ ምን መሰለሽ፣ አሁን ስለ እኔ ጆርኒ ትንሽ ልንገርሽ። እኔ አልሐምዱሊላ ከሰለምኩ ኦልሞስት አንድ ዓመት ሊሆነ ነው፣ ገባሽ አይደለም። ወላሂ ምሬ ነው በእኔ ነው ብስቂው። ስለ ስለ ሃይማኖት እያወራ አይደለም። እኔ ኮ የሆነ ነገር እየነገርኩሽ እኮ ነው የሚጠቅምሽን ነገር እያወራሽ። ሶስት ሺህ ነው በቃ። ኢንሻላህ ሶስት ሺህ ከገባው እቀጥላሻለሁ ቅጣቱም ሳልኩት ሂጃብሽን ነው ማስለብስሽ። ያጀማ ሶስት ሺህ አስገቡት ሂጃቧን እናስለብሳታለን። ይሻ አለ ይመጥልሽ ትቀጫታለሽ። እሺ ስሚ ምን መሰለሽማ አሁን እኔ የነገርኩሽ ነገር እኔ ኦልሬዲ ከሰለምኩኝ ከክርስትና ሃይማኖት ወደ እስልምና ከመጣሁ ኦልሞስት አንድ አመት ሊሆን ነው ነው አይደለ? በዚህ አመት ውስጥ ትልቅ ነገር ነው ትቼ የመጡት ወደ እስልምና ስመጣ ማለት ነው። ወላሂ መላይክ እስልምና ዲኑ በጣም አርኮኝ ወድጀው በቃ በጣም የሚገርም ብዙ ነገር ነው የተውኩት ማለት ነው። እና እኔ እንደዚህ እየተዋደኩለት፣ እኔ እንደዚህ እየተንሰፈሰፍኩለት፣ ከዛ አንቺ ደግሞ እንደዚህ ስትኝበት፣ እውነት ልብ የያዘን እኔ አንቺን ጀጅ እያደረግኩሽ ያስጨነኩሽ ምናምን ነገር አይደለምሽ። እንደዛ እንዳታስቢው። እና እህቶች ያግዙሽ ስ እድል ስጭለኛ እህቶች ያግዙሽ እድል ሲጭለኛ፣ ሶስት ሺ ሙሉ ያጀማ፣ ሶስት ሺ ሙሉ ዛሬ ሂጃብ ኒቃብ ነው አስለብሰናት የምንወጣው። ኢንሻላህ ኒቃብ አምስት ሺ ከገባማ ኒቃብ ነው መተለብሻት። ሶስት ሺ ቶሎ በሉ። ደብል ነው አሁን፣ ገፍቱ በደምብ እና ምን ተስማማን? እድል ትሰጭናለሽ? ለምን እህቶች እህቶች ያግዙሽ፣ እድል ስጫቸው። ኢንሻአላ ላይክ ሰበቡን ማድረስ ነው አይመስልሽም? ሁለት አይምስ ነው። ጊፍት ስለማኝ ነው አጥራ ስለማኝ ነው ወይ? ምን አልኩሽ? እናውራ እኮ አላልኩሽም። እኔ ያልኩሽ እኮ ምን አልኩሽ መሰለሽ? እድል ስጭን በውስጥ እናውራሽ ነው። በውስጥ እናውራ ወይ? ምን እዚህ ጋር? እሺ በቃ ፎሎ አድርግኝና፣ በውስጥ እህቶች ያግዙሻል። ዛሬ ሚቃብ ላይ ያስለብሱሽ ነው እንደዚህ ሰዎች። እኔ ሶስት መቶ ራሱ ተሰጥቶኛል ያውቃል። እና ኢንሻላህ እሺ፣ ሰበቡን አድርጊ። አላህ ያግዝሽ፣ አላህ ይርዳሽ። እሺ እንትን እኔ ጀጃ አላደረግኩሽም። እሺ ጀጃ አላደረግኩሽም። ዋናው ልብ ነው፣ ግን ቢሆንም ወንድሞች ወንድሞችሽን ማገዝ አለብሽ። ገባሻ ለኔ ፊትና እንዳልሆን እንትማ አንቺም ለዛው እንደዛው። እሺ እሺ። እና እንትን እንላለን። ዛሬ ሺህ ከገቡ ነው አስለብሽ። አንተ አትመልሽላችሁ፣ አትመልሽላችሁ። የሚመጡ ሰዎች ስላሉ ትንሽ ሊናገሩሽ ነው የሚፈልጉ ሰዎች እና ብታይ እስልምና ስንት ዋጋ ከፍለ እንደ መጣ ነው የምልሽ። እና ትንሽ ደስ የሚል ዲን ነው። ገባሁ። ፎሎ አደረግሽ። ስምሽ ግን አያዝ ኸይርያ ማለት ኸይርያ፣ ኸይርያ ኸይር ማለት ነው። ኸይር የሆንሽ ነገር ማለት ነው ወይስ ኸይርያ? ኸይርያ ነው በኸይር ቀን የተወለድኩት በቃ ኸይርያ። ኸይር በዐረብኛ ነው። ኢንሻአላህ እኔንም ለኸይር ይሆናል ያገኘሽ። ኢንሻአላህ ለኸይር ይሁን መገናኘታችን። ለኸይር ያድርግልህ ኢንሻአላህ። እንግዲህ እኔ እየዞርኩ ዳዕዋ እያደረግኩ ነው። እስልምና ላልደረሳቸው ወገኖቻችን እያዳረስኩ ነው። ኢንሻአላህ እንደ አላህ ፍቃድ። እሺ በቃ ይጃብሽ ልበሽና እንውጣ፣ ተነሽ ትንሽ ለብሰሽ ነይና በቃ እኔም ልውጣ ወደ ዳዓዋይ ልት ተሸነፈሽ። በስነ ስርዓት ነው ለብሰሽ መመጪ። የተዝረከረከ አለባብስ እንዳለብሽ በስነ ስርዓት አባ ለብሰሽ አውቃለሁ። ማለቅ መስሎ እንደዛ አይደለም። እኔ በስንት ሰዓት ልበሽ ነው ያልኩት? አንቺ ደግሞ አትቆጪ። እኔ እንደበረታሽ ሁሌ ማሻላህ። ወይኔ ወይኔ፣ ተቀጣ ታመንሻለሁ። እውነት ማሻላህ። እንደዚህ ታዲያ መሆን እያለ እንደዛ ይና አይደል? አይ ማሻላህ፣ አላህ ይጠብቅሽ። እንደዚህ መሆን እየተቻለ ትቀጣያለሽ ግን አ ትቀጣያለሽ ግን ነው እ ካሸነፉሽ ደግሞ ምንም አስቀራሻለሁ። ቁራን ነው ማስቀራሽ። እሺ በቃ ገብተናል። ከአሁኑ በኋላ አትስጡ። ምን ነው ምን እያደረግሽ ነው? ከተዘጋጅ እንግዲህ ለመቅራት ወላሂ ማሻላ አንቺ እጃብሽ እናተው፣ እኔ እናደድብሻሉ ወላሂ ቀጣሽ። በቃ ሁላችሁም ፎሎ አድርጓት። ኢንሻላህ ፎሎ አረግሽኛኔ ፎሎ አድርጊ፣ ፎሎ መልሽ። እሺ በቃ ቅሪልንና እንውጣ። ምን ፋቲሃን ቅሪልንና በቃ እንውጣ። ሌላ ቀን በሰፊ እንገናኛለን ኢንሻላህ። ቀጥይ ነፍሴ ተጨነቀች። ሴጣኑ ነው አለልሽ። መቼስ ማለት ኖርማል እንደዚህ እንደዚህ

ረዘመብሻ እኮ አንድ አጭራ ጨምሪበት ጨምር ሰመድ ሁሉም መጠጊያ ነው። እሺ ያው በቃ ሀይርያ ሌላ ቀን እንገናኛለን። በርቺሺ ይሻላ። እህቶች ያግዙሻል አውሪያቸው በውስጥ

ቃለት ያ ለይተኒ ሚቱ ቀብለ ሃዛ ወኩንቱ ነስያን መንስያ ምጡም መጣባት በዘንባባይቱ ግን እንዳጠገብ ማለት ነው። ከዛ በኋላ ዋምኞቴ አለች። ዋምኞቴ ምን አለ በቃ ሞቼ የተረሳው በነበርኩኝ? ኩኝ ምን አለ ይህንን ስቃይ ባላየው ብላ ምጡ እንደ ከበዳት ያሳያል ማለት ነው። ምን አለ የተረሳው በሆንኩኝ አለች።

ከዛ ከሱ ብይ፣ ጠጪም። አንድ ሰው መጥቶ ቢጠይቅሽ እኔ ለጌታዬ ዛሬ ስለትን ተስያለሁ ማንንም አላናገርም በይ ተባለች። ከዛ ህዝቦቿ ጋ ስትመጣ መርየም ሆይ ምንድን ነው ዛሬ ደግሞ ይዘሻ የመጣሽ አሏት። ዛሬ በጣም ከባድ ነገር ይለያል። እዚ ጋር ግን ትንሽ በእኛ ይለያል፣ እዚ ይለያል። ቆይ መጨረሻ ላይ ጠይቅ፣ እሺ። ከዛ ምን አለ በቃ ሰው ከጠየቀሽ እንዲህ በይ። ከዛ ይዛው ስትመጣ ልጁን ያው እንግዲህ እንደሚያውቁት ዮሴፍ የሚባል ሰው ምናምን ያው በባይብል ላይ ያለውን አልናገርም እና ከዝሙት ነው የወለደችው ለማለት እንትን አላቸው። ምን አሉ በቃ እንዴት ምን አይነት ብልግና ይዘሽ መጣሽብን? አሏት። ከዛ እንዲህ ያሉ ያ አኽተ ሃሩነ ማ ካነ አቡኪ ምራአ ሰውእ ወማ ካነት እሙኪ በጊያ። እንዴ አንቺ የሃሩን እህት ሆይ እንዴት ታድርገው ነው አባትሽ መጥፎ ሰው አልነበረም፣ እናትሽ ባለጌ ሴት አልነበረችም። ታመጣሽው እንዳይሰራት ፈአሻረት ኢለይ ቃሉ ከይፈ ንከሊሙ መን ካነ ፊ ልመህድ ሰቢያ እን እንዲ አመላከተቻቸው። ቅድም መላኩ ምን ብሏት ነበር? አንቺ ማንም ሰው ቢያናግርሽ እኔ ስለተስ ያለው ዝም ብለሽ አመላክሽ ተብላ ነበር። ከዛ አመላከተቻቸው ልጁን ማለት ነው። ከዛ ልጁን ስታመላክታቸው ምን አሉ እንዴ

አንድን ነገር በሻ ጊዜ ለእሱ ሁን ማለት ብቻ ነው ወዲያውኑም ይሆንለታል ስለዚህ የዒሳ ጉዳይ እሱ አንድን ነገር ለመፍጠር በፈለገ ጊዜ ሁን የሚለው ቃሉ ስለዚህ ሆነ ወዲያውኑም ሆነ እንጂ እናንተ እንደምትሉት ይላቸዋል እሺ ቆይ ልቀጠልለሽ መጨረሻ ላይ ነግረሻለሁ ምን አለ ኢየሱስ ራሱ ዒሳ ራሱ በቁርአን ላይ ምን አለ

ይመሽሐድ የውምን ዓዚም ከዛ፣ ከታላቁ ቀን ቅጣት ወየውላቸው በማለት አላህ ይናገራል። ይህንኑ ጉዳይ አስመልክቶ አላህ የሚነግረን ነገር አለ። በጣም የሚገርም ተአምራቶችን ይሰራ ነበር፣ ያው እንደምታውቂው ማለት ነው። ምን አይነት ተአምር ይሰራ ነበረ? ምን አለ? እሺ

እኒ አኽልቁ ለኩም ሚነ ጢን ከሀይአቲ ጠይር ፈአንፍኹ ፊህ ፈየኩኑ ጠይራ ቢኢዝኒ ላህ። እኔ እንደ ወፍ ቅርጽ እፈጥረላችኋለሁ አለ። እንደ ወፍቅርጽ ሀውልት ማለት ነው። ሀውልት ስራና እዛ ሀውልት ላይ ምን አረጋለሁ አለ? እፍልበታለሁ። ከዛ በኋላ ግን ጉዳዩ በአላህ ፍቃድ ወፍ ሆኖ ይበራል አለ። በእኔ ፍቃድ ሳይሆን በአላህ ፍቃድ። ሌሎች ነቢያትም እና ኢብራሂም ሌሎችም ነቢያት እንደዚህ አድርገው ያስነሷሉ ከዛ በኋላ ቀጠለ ወኡበሪኡ አልአክመሃ ወልአብራሳ ወኡሂል መውታ ቢኢዝኒላህ አይነ ስውራንም አይናቸውን ገልጥላቸዋለሁ በማን በአላህ ፍቃድ ለምጻሞችንም ለምጻቸውን አጠፋላቸዋለሁ በማን ፍቃድ በላ ፍቃድ ወኡሂል መውታ ቢኢዝኒላህ ሙታንንም